ሰላም ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ፣ በያላችሁበት። አንዳንድ ግልጽ ማድረግ የምፈልገው ነገር አለ። ውዶች፣ ላይክ ሼር አድርጉ። የኔ ውድ ቤተሰቦች፣ አንዳንድ ጊዜ ዝም ብለን ሳናዳምጥ መልስ የምንሰጥ ሳናዳምጥ ስለምን እንደሚወራ ሳናቅ ሳንገነዘብ ኮመንት የምንጽፍ ሰዎች አለን። ቪዲዮ እንኳን ሙሉ ነገር ሙሉን ባጨርሱት የተወሰነ ያክል እንኳን አዳምጡና ኮመንት ለመጻፍ ሞክሩ። ማንንም ማንንም ለማጣላት አይደለም። ምንድን ነው እየተፈጠረ ያለውን ነገር አውይተናል። እየተመለከትን ነው። በሰሞኑ በቡርኬና በሀይሚ መሀል ማለት ነው። ነገር ግን በእነሱ መሀል አንገባም በማለት የራሳችንን የሆነ አሳብ እየሰጥን ነው። ይዘው በመጡበት ቪዲዮ መሰረት ማለት ነው። ነገር ግን ይሄንን ሀሳብ ስንሰጥ አሁን ላይ እየተደረገ ባለው ድርጊት ሀይሚ ልክናት እያለን እያበረታታ ናት አይደለም። ብሩኬማ ከሆነ ልክ አይደለችም። ይሄ እውነት ነው። ልክ እንዳልሆነች እናውቃለን። ነገር ግን እኔ ከበደን ነው የወቀስኩት አይደለም ከበደን ነው የውቀስኩትኝ ለምን እሷን ወራዳ ይላታል እንደዚህ አይነት ንግግር ለምን አስፈለገ ፕራንክ ነው ፕራንክ መሆኑን ደግሞ ሁላችንም ጠንቅቀን እናውቃለን ሳናቀርተን አይደለም ነገር ግን አሌለ በሃይሚን በግድ ስደዋት የምትሉ ሰዎች አላችሁ ስደዋት ይሆን አሌለ መሰደብ አለባት የምትሉ ሰዎች አለ ለምንድን ነው የምትሰደበው እንዴ እሷ ብቻ ናት እንዲህ ፕራንክ አድራጊ በእርግጥ እኮ ልክ ላትሆን ትችላለች ግን ለምን ትሰደባለች ይሄንን እንድናደርግ የምትገፋፉን ሰዎች አላችሁ። እባካችሁ ተዉ። እንደዚ አይደረግም። ሌላው ነገር ደግሞ ብሩኬን የተሳደበ ሰው የለም ወይንም ብሩኬን የወቀሰ ሰው የለም። እንደውም ብሩኬ ተጨነቀ። አሁን ላይ ግራ እየገባው ነው። በጣም ከትግስት በላይ የሆነበት ነው ነገሩ ነው ያልነው። ምክንያቱም የተፈጠረውን ነገር እያይን ነው አይደለ። ሀይሜ እዚጋ ያደረገችው ነገር ልክ ነው እያልኩ አይደለም። ልክ አይደለም። ምክንያቱም እዚጋ ብሩኬ እንደሚወዳት አንድ የሚወዳት ሰው አለ። እዚጋ አንድ የሚወዳት ሰው ብሩኬ አለ ብሩኬ እያለ ከዛ ሰው ጋራ የተደበቀ ህይወት የተደበቀ ፍቅር ካላት ከዚ በፊት መደበቁ ለምን አስፈለገ? ይሄ አስፈላጊ አይደለም። ነገር ግን ሀይሚ እንደማታደርገው እርግጠኛ ስለሆንባት ለዛ ነው። ማንቁሳት እንደማታ ሰውን አለች እሷ በራሱ ከዚ በፊት ምን አለች? ሰውን አንድ ጊዜ ነው ማዋቂ አለባችሁ፣ ሰውን አንድ ጊዜ ነው ማዋቂ ያለባችሁ ብላለች። በቃ አንድ ጊዜ አውቀናቸዋል ሁለቱንም። አለቀ። ሁል ጊዜ እየተነሳን መውቀስ፣ እየተነሳን መፈጥፈጥ የለብንም። አሁን ተመሳሳይ ፕራንክ ብሩክ እንደዛ አይነት ነገር ይዞ ቢመጣ እኔ በበኩሌ አልወቅሰውም ለምን እንደማያደርገው ስለምተማመንበት ሀይሚም እንደማታደርገው ስለተማመንኩባት ነው። በእርግጥ የሚያናድደው ፓርት ምንድን ነው፣ የሀይሚ ብሩኬን በዚህ ልክ መፈታተን እና በእንደዚህ አይነት ከባድ ነገር መፈተን እንደሌለባት አንድ ተረድቻለሁ። ምክንያቱም ከዚህ በፊት በተደጋጋሚ ሶስት ጊዜ ነው ምናምን ነገር ፈትነዋለች። ነገሮች ሲደራረቡ ደግሞ ልጁ የዋህ ነው። የዋህ ሰው ደግሞ አንድ ቀን ይቆርጣለታል። አንድ ቀን ነገሮቹን ይወስናል ይሆናል ያንን ነው የተረዳሁትኝ፣ እንጂ እዚ ጋር እሷን እያበረታታናት ምናምን አይደለም። ሌላው ነገር ደግሞ እኔ ሰላሳ ጊዜ መናገር የለብኝም። ቀለበት እሰርላት ለምን ቀለበት አያስርላትም ብሩኬ ምናምን እያላችሁ ስንት ጊዜ ስትጨቃጨቁ የነበራችሁ ሰዎች ነበራችሁ። ለዛስ ምላሽ ቢሆን ብላችሁ ተግንዛቤ ነገሩን አላዋላችሁትም። ዳይሬክት ግን ልጅቷ እንደ ባለጌ እንደሆነች እና የብልግና እንደሆነ እያደረገች አለው። ይሄን ነገር እንዴት ነው ከሷ አንጠብቅም? ይሄን ነገር እንዴት ብሩኬን እዚጋ አስቀምጣ እንዴት ታርግ ትችላለይ ምናምን እያላችሁ በራሳችሁ እሳቤ ነው የተመራችሁት። በቃ አለ ሀይሚ ነገሩን እንዳደረገችው ከዚህ ከከበደ ጋር ፍቅረኛ እንደሆነ ቀለበት እንዳሰረላት ሙሉ ለሙሉ በቃ አምናችሁ ተቀብላችኋል። ሀይሚዬ እመኑኝ፣ እኔ ቀለበት አስሬያለሁኝ ምናምን ነገር እመኑኝ ስላለች በግድ እኔ በበኩሌ አላምንም። በቃ ካላመንኩስ እኔ ስለምተማመንባት በራሴ አላምንም ይሄንን ታደርገዋለህ ብዬ ደግሞ አምኛ አልቀብልም እንደማታደርገው ስለማቅ አለቀ ስለዚህ እሷ ይሄንን እንደማታደርገው ልቤ እያወቀ ከመሬት ተነስቼ እሷን መውቀስ እሷን እንትን መሳደብ ለምን አስፈለገ እንዴ ይሄን ነገር በእርግጥ ብሩኬ ካላወቀ ይሄ ፕራንክ መሆኑን ካልተደግሞ በትክክል ፕራንክ መሆኑን ይረዳል ካልተረደው ብቻ አይኖ ነገሩ ያሳዝናል አያሳዝንም እያልኩኝ አይደለም። እኔ አንድም ብሩኬን የወቀስኩበት ቦታ የለም በዚህ ፕራንክ። እንደውም ብሩኬ እንደዛ አታድርጌ ከትዕግስቱ በላይ የሆነበት ነው። ነገሮቹ ከትዕግስት በላይ የሆኑ ነው እና በቃ ነው እያልኩ ያሉትኝ እንጂ ሌላ ምንም ያደረግኩት ነገር የለም። ማለት እኔ እንጃ አላቅም። እንዴት እያዳመጣችሁኝ እንደሆነ አልተረዳሁም። ግራ እያጋባችሁኝ ነው። እንዴት ነው እያዳመጣችሁኝ ያላችሁት? እንዴ ውዶቼ፣ እኔ የት ነው ሲጀመር? እኔ ቱርኬ ምን አድርጉኝ ነው የምሰድበው? እኔ ቆይ ምን ፈጠረ? ምን አጥፍቶ ነው የምሰድበው? እኔ በጣም ትገርማላችሁ፣ ታሳዝናላችሁ። ይሄ እንደዚ አይነት አይነት ሀሳብ ሸር የምታደርጉ ሰዎች በጣም ታሳዝናላችሁ። እኔ ነገሩ ይቃ ነው እያልኩ ያሉትኝ ባጭሩ ማለት ነው። እና ሰውን ደግሞ አንድ ጊዜ ነው ማዋቂ ያለብን። ሰውን አንድ ጊዜ ነው ማዋቂ ያለብን። ብሩኬ እኮ ሀይሚን በከባድ ፕራንክ ከዚህ በፊት እኮ ያቺ ሲሲናት ሱሱ ነሽ ማነች የምትባል ሴት አምጥቶ በከባድ በዛ እኮ ፕራንክ አደርጓታል አይደለ እንዴ? ያ እውነተኛ የሚመስል ፕራንክ እውነት እውነት እውነተኛ የሚሆን ይሄ እኮ እውነት ነው ብለን አምነን ልባችን የተሰበረበት ፕራንክ አድርጓት ነበር። አይደለም ታዲያ ያንን እንኳን ፕራንክ አድርጓት ብሩኬ በዛ እንኳን እንደ ብሩኬን አናቅም እንዴ? ሰውን እንኳ አንድ ጊዜ ነው ማወቅ ያለብን በቃ ያ እንኳን ፕራንክ ነው ብለን አልፈናል። ፕራንክ መሆኑንም መጨረሻ አውቀናል። ያንን እንኳን ማለት ነው እንኳን የሀይሚ የዚህ የቀለበት ጉዳይ ይቅርና ማለት ነው እና ይሄ ፕራንክ መሆኑን እያወቅን ሰው የሚያስቀይም ንግግር አያስፈልግም ብለን ነው አፋችንን ይዘን የተቀመጥነው። በግድ ሃይሚ መኑኝ እኔ ይሄ እውነት ነው ስላለች እኔ አላምንም ካልኩኝስ የራሴ ነው ይሄ መብቴ ነው የራሴ ነው ካልኩኝ ማለት ነው እንዴ የእሱ አንድን ሰው አልወቅስ አልናገር እንጂ ብሩኬን አልወቅስ ሰው አልናገረው እንጂ ሃይሚን እኔ አላምንሽም፣ ይሄንን አታደርጊውም ብዬ ያለመቃበል የእኔ መብቴ ነው የእኔ መብት ነው። ያ እናንተ ደግሞ እንዴት አታምኒም? እንዴት እሷ እንደዚህ ብሩኬን አስቀምጣ እንዴት እንደዚህ ታረጋለ ብለሽ ለምን አትወቅሻትም? ለምን አትሰድቢያትም ነው እናንተ ሰብ ተረድቻለኝ። እኔ ደግሞ አልሳደብም ስለምተማመንባት፣ ስለማታደርገው አልሳደብም። መጨረሻውን ሳላይ አልሳደብም። መጨረሻውን አይቼ የምለውን ነገር እላለሁኝ። አለቀ። መጨረሻውን ባይ ራሱ አልሳደብም። በቃ የምናገረውን ነገር እኔ ራሴ ያውቃለሁኝ። እና ዛሬስ ምን ይፈጠር ይሆን? ዝቶ ነው የሄደው። ይቺን ልጅ ይሄ ሰው ምን ያደርጋታል? ምን ሊያደርጋት እንደሚችል እንኳን አላሳሰባችሁም፣ ያ ጉዳይ ማለት ነው። ዝቶ ነው የሄደው እኮ እንዴ። በቃ እናንተ የምታዩት የራሳችሁን ብቻ ምናምን ነገር፣ ለሰው አታስቡም። ምንድን ነው ምን ይፈጠርባት ይሆን ይቺ ልጅ እንኳን ብላችሁ ለልጅቷ አላዘናችሁላትም በጣም በጣም ትገርማላችሁ። እንደውም እኛ እንድንሰድባት ነው የምትፈልጉት? እንዴ መሳደብ ለምን አስፈለገ?